እሺ በእርግጠኝነት ልክ እንደ እናት አይደል? አሁን በጣም ጥሩ ተመልከች፣ አንደኛ፣ እኔ ጃንን በጭራሽ አልወደውም፣ ሁለተኛ ደግሞ ምንም ግድ የለኝም፣ ሶስተኛ ደግሞ እንሁን በጣም ወደዋለሁ። ይህንን ጉዳይ ሺ ጊዜ ነግሬሽ ነበር አይደል? ግን አክስቴን የት ባለችበት አልተናገርኩም መሰለኝ። እኔም በሆነ ይሄን ጉዳይ ሺ ጊዜ ነግሬሻለሁ፣ እንደ ምቦጣ ጭቅሽ ነግሬሻለሁ፣ አታናጂን ብዬሻለሁ። ምንም አታፍሪም አይደለም ቆይ ግን አንቺ ለምንድነው ይህን ይሄን ያለ የምትበሳጭው? ሐሳብ የራሱ እኮ እንደሱ አልነበረም። ለምን እንደዚህ እንደምትበሳጭ ተበሳጭን፣ እኔ ራሴ ልንገርሽ። ምክንያቱም ልጅሽን እንደ በፊቱ ልትጠቀሚባት ስለማትችይ ነው። አይደል እንዴ? ግን ወይዘሮ ክመት ይህንን ልንገርሽ፣ እኔ እኮ አንቺ ወለድሽ ልጅ አይደለሁም። እሺ አሁን እሱን ተገንዘቢ። አብቅቷል አብቅቷል። ሲቪ ላይ የለችም ወይዘሮ ክመት አብቅቷል። በቃ ብራቦ፣ ሲቪ ላይ የእውነት የእውነት ጎበዝ ነሽ። ምን ማለት ነው ጎበዝ ነሽ? ስቲ የምን ጉብዝና ነው? አንቺስ ምን አገባሽ? ራሴ ምን ያህል እየተቆጣጠርኩ እንደሆነ ግን ታውቂያለሽ። እዚህ ቦጫ ጭቄ እንዳልጥረሽ ራሴ እንዴት እየተቆጣጠርኩ እንደሆነ ታውቂያለሽ። ትላንትና ማታ ግድግዳ ተደግፈሽ ስታነቢ ነበር አይደለም። እንደ ቀስ ስለፈጠረሽ አምላክ፣ ምን እየተካሄደ ነው? እንደዚህ አይነት ነገርማ በፍፁም አታደርግም። በጃሃን ስራ ተበሳጭተሽ እዚሽ ምስኪን ልጅ ላይ እልህሽን እየተወጣሽ ያለሽ ይመስለኛል። አንዳንዴ እንደዚህ ያለው ነገር በእናትና በልጅ መሀል ይፈጠራል፣ ግን ቢሆንም እንደዚያ አታደርጊ። ያው የእውነት እናትና ልጅ ብንሆን ኖሮ ይሆን ነበር። አንቺን ምን አገባሽ ቆይ አንቺን ምን አገባሽ? ከልጄ ጋር የደም ግንኙነት ይኑረኝ አይኑረኝ አንቺ ምን ያገባሻል? ይሄ መለከትሻል። ምንም ያገባሽ ነገር አለ? አንቺ ስለ ራስሽ ልጅ አስቢ፣ ስለ ገዛ ልጅሽ አስቢ። እዚህ ትኩስ ሾርባ እየጠጣሽ ነው፣ የተመቻቸ አልጋ ላይ ትተኛለሽ፣ እዚህ ትልቅ ቤት ውስጥ በምቾት ትንቀሳቀሻለሽ። እና ይሄ ምን አይነት ውርደት ነው? አባረንሽ አለበረም። ሂክመት፣ ምን ውድ ሂክመት። የውልሽ እዚህ ቤት ውስጥ ለሀያ አምስት ዓመታት ኖሬ ያለሁ ለዛውም በሰላም ተከብሬ እንደመ ቤት ኖር ያለው አንቺ ከመጣሽ ዓመት እንኳን አልሆነም። በነገራችን ላይ በጣም ብዙ ነገር ተፈጥሯል፣ በጣም ብዙ ነገር ግን አንድ ነገር ልንገርሽ ኔ ውድ፣ ነገሮች ይቀያየራሉ። አዎ እናም ሲቀያየሩ በተራሽ አንቺም ጎዳና ነው የምትኖሪው። ወይ ለምን ተነሳሽ? ወይ ዞሮ ስምሩ እኔ መስራት እችል ነበር እኮ አይ ብንቀሳቀስ ነው የሚሻለ። ለእኔም በጣም ግን መቸገር አልነበረብሽም። ሰላም። አቶ ታሐሴን እንፈልገ ነው አቶ ታሐሴን እንፈልግ ነበር በታች መናፈሻው ውስጥ ከኑ ጋር እባክህን። አልማ ሥጋ አልቋል፣ ተጨማሪ እንዲያመጣ ልንገረው ወይ? እባክህን፣ ስለፈጠረ ስለ ስጋ ማውራትህን አቁም፣ ይበቃል። በቃ በጣም ብዙ እኮ ነው የበላን። መሌክ ማነጋገር ነው። መሌክ የለችም። እሺ፣ ሴጣኑ ግን አለልህ። አናግረኝ፣ መሌክ። መነጋገር አለብን። መሌክ አንተን የምታናግርበት ምክንያት የላትም። የምልህ ገባ አይደል? ተመልከት፣ ዛሬ ቀኑ በጣም ደስ ይላል። በዚህ ውብ ቀን ከቤተሰቦቼ ጋር ተቀምጬ ቁርስ እየበላሁ ነው። ስለዚህ ይህን ቀን አረብሽን። በቃ ሂድ። አይደለም ነው፣ አትፈልግም። በቃ አይገባም። እንደ ሰውዬ ነገር መናገር አልችልም። ሲጀመር ደነዝ ነኝ። ስለ ራሴ መናገር አልችልም። እሺ ገባኝ። ቆይ አሁን ከሱ ጋር የምታወሪበት ምክንያት ምንድን ነው? እባክህን ና ወደዚህ። ኑ እባክህን አልኩ። እባክህ እያለች ነው። ና ወደዚህ። እነሱ ያወሩበት ብቻቸውን። እባክህ እያልኩ እኮ ነው። ኑ እዚህ ሆነን እንሰማቸዋለን። ፈጣሪ፣ ስለምን ሊያወሩ ነው? እሺ ስለምን? እሺ እያዳመጥኩ ነው። ጆያን፣ አሁን መቀጠል ትችላለህ። የሆነ ቦታ ሄደን እናውራ። ቆይ ለምን ይሰማልኛል። ምን ነው ወንድሞች፣ ስድብህን እንዳይሰሙበት ፈርተን ለዛ ነው እንጂ በልተሳደብ እዚህ ሆነኝ። እነሱም እየሰሙ ነው። መሌክ ምን? ቆይ እንዳመሰግን እየጠበክ ነው? ከእኔ ምስጋና እየጠበክን ያለው? ከእስር ቤት ስላስወጣኸኝ እንዳመሰግን እየጠበከኝ ነው? ምን ተፈጠረ? ምስጋና አልደረሰም ግን እይ፣ እኔ ጋር መተህ አሁንም ድረስ ምስጋና እየጠየከኝ ነው። አላመሰግንህም። እሺ ከፈለግ፣ ሂድና ለአቃቢ ህጉ መልሰ ቃለ መቀየርህና መሳሳትህን ንገረው። ሜሌክናት የተኮሰችብኝም ብለው ከዛ መልሰው እስር ቤት ይከቱኛል። በሞት እንኳን ከዛ ስላስወጣኝ አላመሰግንህም። ለምንድን አልነገርሽም? ምን ምን? መሌክ ለምንድን አልነገርሽም? ቆይ ምንድን የደበቅኩ ከአንተ ማርገዚን ነው። ሁሉም ሰው ያውቃል ማለት ነው አይደለም። ሁሉም ሰው ያውቃል ሁሉም ሰው ያውቃል። እሺ ማንንም ሰው አልፈራም፣ ማንንም ሰው ደግሞም አላፍርም። ገባህ አይደል? ግን ደግሞ የማወቅ መብት አለች ሰው። የስማ የምን መብት ነው ያለ? የምን መብት ነው ያለ? ጂሃን አንተ አይደለህ እንዴ እነዛን አስቀያሚ ቃላቶች ከአፋ ወጥተ የተናገርከኝ ቤተሰብን ባስቀያሚ መንገድ ለመቆጣጠር የመጣሁ እንደሆንኩ የተናገርከው ጂሃን ስለምን መብት ነው የምታወራው በየትኛው መብት ነው ጂሃን አንተ ነህ እኮ በንትያ ወንድሜን እንዲሰቃ እያደረግከው አይን እያየ ወንድሜን እንዲሰቃ እያደረከው ስማ ስለምንም ነገር መብት የለም ገባህ አደለ አይደለም ስለ እርግዝና የልታውቅ ይቅርና ድምፄን ራሱ የመስማት መብት የለህም። ስለዚህ አሁን እያየው በአስቸኳይ ከቤት ይውጣልኝ እና ሁለተኛ አጠገቤ እንዳትደርስ በፍጹም ከዚህ በኋላ ፊትን ለማየት ሁላ አልፈልግም ውጣ ከዚህ ወጣ ይኸውልህ በሩ በዛ ጋር ነው። ሜድ ትችላለሽ፣ ቀጥታ ስቴት በሩ ታገኛለሽ። በዛ ጋር ነው። ሆድሽ ውስጥ ያለው ልጅ በሆድሽ ያሹ ልጅ አባት ነኝ እሱ እንድታውቂ የምርህ ነው። እንደዛ ምታምነው ምን ተፈጠረ? አታላይ፣ ሌባ፣ አጭበርባሪ የቤተሰበኝ ገንዘብ ለመብላት ብዬ እናንተ ቤት ውስጥ የገባው አይነት ሴት አድርጋል ነበር እንዴ እምታስበኝ? ምን ተገኘ እና አሁን ይሄ ልጅ አንተ እንደሆነ የምር ታምናለህ? ስሚ መሌክ ይህ ወድሽ ውስጥ ያለው ልጅ የአንቺ አካል እንደሆነ ሁሉ የእኔም ዘር ነው ገባሽ አይደል በሰላምና በደህንነት እንዲወለድ እፈልጋለሁ እናስ ማለት የፈለግኩት መሌክ ይሄንን ልጅ በምንም መንገድ እንድትጎጁ አልፈቅድልሽም ሰሚኛለሽ ይሄ ልጅ ይወለዳል ምክንያቱ ደግሞ መሊክ ይሄ ልጅ ሳንሳላን ስለሆነ ሰማኛለህ አፈር ነው ማበላሽን አፈር ነው ማበላሽ አፍን ዝጋ እያልኩ ነው አፍን ዝጋ እሺ ጃሃኔ ውላ አሁን እዚህ መሃል ልጅ አለ ስለዚህ አንተ መጮህ አይጠበቅብህም እሺ ንግግራችሁን ሰምተናል አይ ወንድሜ እሺ ልክ ነህ ልክ ነህ። አሁን እንዳልከው ልጅ አለህ፣ ግን በዚህ ልጅ ላይ ምንም አይነት መብት የለህም። ገባህ? በእውነት የልጁ ናት የለኝም። ልጁ የእኔ ልጅ ነው። የኔ የፈለግሹን ነገር ማውራት ትችላለች፣ ግን የዚህ ልጅ አባት እኔ ነኝ። ግልጽ ነው አይደለ? የልጁ አባት እኔ ነኝ። አታውራ። የልጁ ናት እኔ ነኝ። እሺ ገባህ? ሰማል የልጁ አባት እኔ ነኝ። ዝጋ። እናያለን። ዝም በል እያልኩ ነው። የማትረባ እሺ እናተቀመጥ ተረጋጋ። ልጅ ለማንም አልሰጥም። ስሚኝ እኔ ነኝ። ምን እየተካሄደ ነው? ምንድነ ነገሩ? ምንድ የተፈጠረ እ ከጎን ሽኳሉ። አታስቢ። ማንም ሰው ያስፈልገንም። እሺ? እርስ በርሳችን እንደጋግፋለን። ማንም አያስፈልገንም። በጣም ጎበስ። አንድ አይነት ነገር እናደርጋለን እ እነዛን አረመንሹ። በዚህ መንገድ ነው ጠንካራውን ልታሸንፊያቸው። ምችው ጠንካራው ኘቴ ሌላ ምንም ነገር አያስፈልግም። እስር ቤት እያለሽ ምን ነበር ነገርኩሽ? በማንኛውም ሰት እ ያለው አላልኩሽ? ሞኝ ነበርኩኝ። አሁን ብዙ ነገር አውቅ ያሉ። በቃ አታስቢ። ውልሽ አንበሳ ወንድምሽ ከጎንሽ አለልሽ። አንቺ ምንም ሀሳብ አይግባሽ። አሁን ደግሞ አያቱም አለሽ። ስለዚህ ችግር የለ። እሺ? አማይ የኔ ልጅ የልጅ የኔ ውድ ልጅ እናትሽ እዚህ ያለች፣ የልጅ ልጅን በጉጉት ትጠብቃለች። ሴቶቹ ኮረዳት ይላችሁ ነው የሚመስለች አገር እርዳታ ቢስ አይደለንም። ሁሌም አብረን ሆነናል። ታስሉ ሽበከም ውስጥ አስገብቷቸዋል። ሁሉንም ጠላቶቻችን አድርጓቸዋል። እንዴት ነው ያመን ነው? እንዴት ነው ተማመንበት? እንዴት ነው ለዚህ ሰው ይበራችን ይከፈትም? ሁሉም በአባቴ ምክንያት ነው የደረሰብን ነገር በሙሉ በዚህ ሰው ይምክንያት ነው የደረሰብን የዛ ልጅ አባት ነኝ። በቃ ያ ልጅ የኔ ልጅ ወስዷለሁ። ከኔ ጋር ነው የሚያድግ፣ አንቺ ጋር አይሆን። ያ ልጅ ቻንስ አላምኖ ነው የሚያድ። እዚህ እየተካሄደ ያለው ነገር ምንድን ነው? ምን ሊሆን ይችላል? ህክመት የሆነ ነገርማ ተፈጥረዋል። መሆን ያለበት በዚህ መንገድ አይደለም። ጂሃን አቃቤ ሕግ ጋ ሄዶ ተመልሶ ሄዶ ዋሽቻለሁ መሊክ አይደለችም የተኮሰችብኝ ሊል አይችልም። ከዚህ ጀርባማ አንድ ያልታወቀ አሻጥር አለ። ከመሊክ ፍቅር ይዞታል አላልሽም? የምን ፍቅር የምን ፍቅር ፍቅር ውስጥ አይደሉም ጭንቅላታችንን ትንሽ እንጠቀምበት የሆነ ነገር እንደሰማ ወይም ያየው ነገር እንዳለ ወይም የሆነ ማስፈራሪያ እንደደረሰው ግልጽ ነው እሺ ግን ምን ሊፈጠር ይችላል እሱን ነው እኔም እየጠየኩ ያለሁት ምን ሊፈጠር ይችላል ንገረኝ ወንድሜ አቺ ልጅ ለአንቺ ነገሩን ነግሮሻል አደል ታውቂያለሽ አደል እውነት ለመናገር ባውቅ ነግርሽ ነበር ግን በነገራችን ላይ ሁላችሁም ልትረዱት የሚገባው ነገር ቢኖር እኔ ጀሃንን እፈተዋለሁ። ተግባባኝ? ስለዚህ ውጥንቅጡ አሁንም የሚበርድ አይሆንም። ምንድን ነው ያለችው? ጂሃንን እፈተዋለሁ ነው ያለችው። ሁላችሁም ልትረዱት የሚገባው ነገር እኔ አቶ ጂሃንን እፈተዋለሁ ነው ያለችው። ይሄው ነው እሺ። ቡኒያሚን፣ ጆሮዬ አልተደፈነም። በራሴ መስማት ትችላለሁ አይደለም። ይህን ያዝና ሂድ፣ ሂድ። እሺ። እዚህ ቤት ውስጥ እኔ ማበዴ ነው። እውነት ማበዴ ነው። እዚህ ምን እየተካሄደ ነው ያለው ያን የፈረስ ሌባ ንህን ወደዋለሁ፣ ከእሱ ፍቅር ይዞኛል ምናምን ባለትዳር ብትሆን እፈተዋለሁ ምናምን እያለች ነው። ሂክመት አንድ ነገር ልንገርሽ፣ እውነት ይቺ ልጅ መጀመሪያ ባገኘችው አጋጣሚ ከዛ የፈረስ ሌባ ጋር ነው አብራ የምትኮበልለው። አንቺ ማሱን ስታደርግ በጣም ደስተኛ ትሆኛለሽ። ለምን እንደሆነ ታውቂያለሽ? ምክንያቱም ያ የፈረስ ሌባ የልጅ ልጅሽ ነው። ስለዚህ አንቺ ለዚህ ቤት ግድ የለሽም፣ ሁላችሁን ክብር የላችሁ። አይ ሂክመት፣ አይ ይህ ምን አይነት ቤት ነው የሆነው? ወይዘሮ ኒሀይት ምንድን ነው የተፈጠረው? እኛ ምን አይነት ቤተሰቦች ነን? እንዴት ነው እዚህ ጋር የደረስነው? እንግዲህ እንደዚህ ነው አቶ ሳሚት፣ አንድ ቤት ውስጥ እናት ከሌለችበት እንደዚህ ነው የሚናወጠው። እሱን እንድታውቅ የእውነት ተረጋግታ አስብበት። ማለቴ ከቤት ውስጥ አባት ቢሞት ምንም ነገር አይፈጠርም፣ ቤተሰብ አይበተንም። ምክንያቱም እናት ሁሉንም ነገር አንድ ላይ የምታያይ ስለሆነች ከሌለች ግን እንዲህ ነው የሚሆን። አልገባኝም ወይዘሮኔ ሀይት ማለቴ፣ የሞተ ሰው አለ እንዴ? ማን ነው የሞተው? ሰው ሞተዋል እንዴ? ምንድን ነው? ይኸውልህ ሳሚት፣ አንድ ነገር ልንገርህ ማለቴ፣ በደንብ ሳታስብ ነው ስሙሩን ከቤት አስወጥተ ያባረርካት። ያን ሁሉ የትዳር ዓመታት ረስተ ሳታዳምጥና ነገሩን ሳትረዳ ነው የወሰንከው። ልክ አጥፍታለች። ለእኔ ራሱ አልነገረችኝም፣ ምክንያቱም ፈርታ ስለነበረ። ትንሽ እንኳን ብታዳምጣትና ልትረዳት ብትሞክር ጥሩ ነበር ሳሚት። ወይዘሮኔ አይት፣ ወደዚህ መምጣት የሚለውን ሀሳብ ያመጣሁት ትልቅ ሰው ስለሆንሽ፣ አማቴም ስለሆንሽ እና በዚህ ዕድሜ እንዳትሰቃይ ብዬ ነው። ግን እባክሽ አሁን ላይ የልጅሽ ጠበቃ ለመሆናት ሞክሬ። እሺ፣ እውነት የምሬን ነው ወይዘሮኔ አሄት እባክሽን። ምን ተፈጠረ? ምንድን የሆንከው? ያዘንክ ትመስላለህ። አዝኛለሁ። ምን ሴቪላይ ላይ አንፋታ። ይቅርታ ምን አልክ? እንግዲህ በድጋሚ ላሳዝንሽ ይቅርታ። ግን አንፋታ። ምን ማለት ነው? አንፋታም ስትል የእሳት ነበልባሉ መሌክን አይታታል፣ አይደል? እንዴት ቦታውን እንዳስያዘችው፣ ለጃሃን እንዴት ልኩን እንደነገረችው እህቴ እንዴት ሰውን ልኩን ማሳወቅ እንደምችል ታውቃለች፣ በጣም ታውቃለች። ያ ቢጫ ግንጥ ልኩን ይወቃ ይወቅ፣ አላውቅም። ግን ይማራል፣ ይማራል። አሁን ካልሆነ በኋላ ላይ ይማራል። ከዚህ ነገር ከተማረ ያሸንፋል፣ አለበለዚያ ደግሞ ይወድቃል። ይኸው ነው። አይ አይሆንም ወንድሜ፣ ማለቴ ዓለም በእንደዚህ አይነት መልኩ አትስራም። ትንሽ አሳሳቢ ነው ታውቃለህ ወንድሜ። አሁንም ቢሆን ትንሽ መጥፎ ስሜት አለብኝ። የእህቴ ልጅ ሊወስዶ ይችላል፣ ግን ወንድሜ እንግዲህ አቅሙን ይሞክራል። ኖ ግን እኛ ዝግጁ እንሆናለን እንዘጋጃለን። ግን መሞከሩ አይቀርም አለኝ በሚለው አቅሙ ይሞክር ይሞክር፣ ባለው አቅምና ስልጣን ሁሉ ይሞክር። ከዛ የሚፈጠረውን ነገር ያያል። ምንድን ነበር የነገርኩ? የአባቴን ገንዘብ ውሰድ፣ ቤተሰብህን አድንና ከዛ ይሄ ነገር ያብቃል። አልኩህም ነበር። ንገረኝ። ስለ ገንዘቡ አይደለም ሴቪላ፣ ስለ ገንዘቡ አይደለም። እና እንግዲህ ውስጥ ምንድን ነው ለምንድን ነው ለምንድን ነው አሁን በድጋሚ ሀሳብህን የቀየርከው መሌክ? እዚህ ነው እንዳለሽ። ሻይ እያፈላሁኝ ነው። አሁን ደርሷል፣ አመጣዋለሁ። ግን ስንት ሳምንት ሆነሽ? ወይ አስራ አንድ ወይ አስራ ሁለት እንደዛ አካባቢ ነኝ። እንዴት ደስተኛ እንደሆንኩ ልነግርሽ አልችልም። በእርግጥ ያን ያህል ደስተኛ ሊያደርግ የሚችል ነገር እንኳን የለም፣ ምክንያቱም ልጁን ያለ አባት ነው የማሳድገው። ዋናው ነገር እኮ እሱ አይደለም ልጄ። ዋናው ነገር አንቺ ስለ ልጁ ያለሽ ጥልቅ ስሜት ነው። እሺ፣ ለልጅ ህይወቴን እሰጠዋለሁ። ከአሁኑ እራሱ በጣም ነው መወደው። እሱ ነው ዋናው ነገር። በደንብ ታውቂያለሽ አይደል መሌክ። ዋናው ነገር እሱ ነው። እማዬ ተይ፣ አንቺ ህይወትሽም በሙሉ ልብሽ ከፈቀደው በጣም ከምትወጁ ሰው ጋር ብትሆኚ በጣም ደስ ይለኛል። ግን አገባሽም አላገባሽም ለእኔ ምንም ለውጥ የለውም። ሽ ኔ ውድ አታስቢ። ግን እኮ አብቅቷል፣ ሁሉም ነገር አብቅቷል። አዎ በርግጥ ሁሉም ነገር አብቅቷል አብቅቷል የኔ እናት የኔ ቆንጅዬ ልጅ የኔ መልክ። አሁን ማቅለሽለሽ ማስታወቅ ስሜታለሽ? አዎ፣ በጣም ያስጠላል። ጠዋት ላይ ሽታ ሁላ ነው የሚያስጠላው፣ ምግብ መብላት ሁላ አልችልም። እኔም እንደዛ ነበርኩኝ። ጠዋት ላይ ምንም ነገር መቅመስ መብላትም አልችልም ነበር፣ ያቅልሸልሸ ነበር። ስለዚህ ከንቺ ወርሼ ነው የሚሆነው ይሆናለሁ ልክ እንዳልኩት ሴቪ ላይ የፍች ማመልከቻ ማስገባት ሽንርሽ። ምክንያቱም አልፈታሽ ኖ መቼም ቢሆን ደስተኛ እንዲሆንና እንዲስቅ አልፈቅድለትም። እየቀለድክ ነው እንዲህ አለኸው? አይ የምሬ ነው። ልክ እንዳልኩት ስድስት ወር ጠብቂ፣ ከዛ በኋላ እንፋታለን። እሱን የማትፈልጊ ከሆነ እስከምንሞት ድረስ በትዳር እንቆየ። ጃሃን፣ እኔ እኮ አሻንጉልት አይደለሁም ጭንቅላት ውስጥ የፈጠርከው የሆነ ጦርነት አለ ግን እኔን በሱ ተጠያቂ ማድረግ አትችልም አልፈቅድልህም የምር አሁን እያበድክ ነው። መሊክን ማፍቀርና ለማመን በጣም ከባድ መሊክን ወዳት አሉ መሊክና ፍቅራት አሉ ከመሊክ አሁንም ቢሆን ፍቅር ይዞኛል እሱን አምናለሁ ገባሽ አይደል ግን ህይወት ውስጥ ሁሉም ነገር ፍቅር አይደለም ሌሎች የሚበልጡ ነገሮች አሉ ልክ እንዳልኩት ሲቪ ላይ ባልኩት ተስማሚና ለስድስት ወር ታገሽ ወይም ያንኑ መርሳት ስላለብሽ የግዴታ ትረሸዋለሽ የምለው ይገባሻል ደዊለት ደዊ ጂያን ልጁ ውስጥ ከሚወለድ ይጠብቃል እና ከዛ ልጁን ይወስደዋል ከዛ በኋላ ነው እኔን ሊፈታኝ የሚችለው ብለሽ ንገሪው። ያልኩሽን ንገሪው። ከልብ የምንወድሽ ከሆነ ይጠብቅሽ። ለእንሁ መቼም ቢሆን እንደዛ ልለው፣ ምንም ቢፈጠር ጂያን መልከ መልካም ነው ሁለታችን ቆንጆች ናችሁ እና ቆንጆ የልሽ ልጅ ነው የምትወልዱት። የጃንን ስም አተንሽብኝም። እማየ በዚህ ልጅ ላይ ምንም አይነት መብት የለውም እና አይኖረውምም። እሺ ከዚህ ወዲህ ያብቅቷል። በቃ ስሜ መሊካው። ቀማየ እኔ አንድ ጊዜ የሆነ ነገር ብለሽኝ ነበር ትዝ ይልሻል። ስለወለድኳችሁ ብቻ እናታችሁ ነኝ ማለት አይደለም ብለሽን ነበር። አይ አሁን ይህንን ነገር ላነሳብሽና ላሳዝንሽ ፈልጌ አይደለም። እሱ አሁን አልፏል። ላሳዝንሽ አልፈልግም። ግን ልልሽ የፈለግኩት ጂሃን የልጅ አባት ቢሆንም ግን የልጅ አባት የመሆን መብት አለው ማለት አይደለም። አውቃለሁ። የኔ መልክ፣ ስሚ በጂሃን እንደተጎዳሽ እኔም በደንብ አውቃለሁ። ግን በቃ ይኸውልሽ፣ ጂሃን ከልቦ አሁንም እንደሚወድሽ አውቃለሁ። እውነቴን ነው። ምንም ለውጥ አያመጣም? ወደደኝም አልወደደኝም ለእኔ ምንም ለውጥ የለውም። አለም መገለባበጥ ትችላለች፣ ግን መቼም ይቅር አልለውም፣ መቼም ቢሆን። ስለዚህ ከአሁን በኋላ ጂሃን ሻንሳላን